ደግሞ ብዙ ሰው ደስታን ይፈልጋል። ብዙ ሰው መደሰት ይፈልጋል፣ እንደ እኔ ማለት ነው። እኔም በጣም ደስታ የሚወድ ሰው ነኝ እና ብዙ ሰው ነጻ መሆን ይፈልጋል፣ ከሀሳብ ከብዙ ነገሮች። ስለዚህ ስኬታማ ወይም ደግሞ ስኬታማ ስኬትም በዚህ ውስጥ አለ። ግን መጀመሪያ የሰው ልጅ ወደ ስኬት ከመሄዱ በፊት ደስተኛ መሆን አለበት። ስለዚህ ደስተኛ ለመሆን የሚረዱ አምስት ነገሮች ብቻ ነግራቸኋለሁ። አንደኛውም ራስን መውደድ ነው። ራስን መውደድ ማለት ሌላን ሰው መጥላት ማለት አይደለም፣ ያለንበትን ማንነታችንን ማክበር መውደድ፣ ራሳችንን መሆን ማለት ነው። ያ ማለት ምን ማለት መሰላችሁ? እንደ ከሌ ብሆን ወይም ደግሞ ዓለም ለምሳሌ ያለህ አቋም አለ፣ ወይም ቁመት ሊሆን ይችላል። ረጅም ብሆን ኖሮ ብሎ በዛ ባለህ አቋም አለመደሰት ማለት ነው። ያኔም በራስ መተማመን አለመኖር። ሌላው ደግሞ እኔ አደለሁም ወይም ደግሞ ራስን ብቻ እንትን ማለት ጀጅ ማድረግ። ስለዚህ ራስን መቀበል ራስን መውደድ ማለት ራስን መቀበል ማለት ነው። ራስን መቀበል ማለት እንዴት አድርጌ አስረዳችሁ? በቃ ያለንን ነገር መውደድ፣ ፈጣሪ የሰጠንን ነገር መውደድ፣ ይሄን ነገር ቢጨመርልኝ ይሄ ነገር ቢሆን ብሎ ራስን አለማጥላላት ማለት ነው። ስለዚህ ራስን መውደድ የመጀመሪያው ነው። ሌላው ሁለተኛው አዎንታዊ ነገሮችን ማሰብ። አዎንታዊ ነገር ማለት መልካም ነገሮችን ማሰብ ማለት ነው። መልካም ነገሮች ለምሳሌ ስለ ሀገር ምን ይሰማሃል? ስለ ራስ ምን ይሰማሃል? ስለ ወደፊት ምን ይሰማሃል? ምን ይታያሃል ወደፊት? ስለ ቤተሰብስ? እንደዛ። ስለዚህ ምን ድረ ይሰማ ያለው ያንን ነገር መማረግ ማለት ነው። አዎንታዊ ነገሮችን ብቻ ለማሰብ ሁሉም ነገር መልካም ይሆናል ማለት፣ ሁሉም ነገር መልካም እንደሚሆን ማሰብ፣ ኢማጂን የምታደርገውን ነገር፣ መልካም ነገሮችን ብቻ ማድረግ። ያ ማለት እንግዲህ ምስጋና፣ ጸሎት ማድረግ እንግዲህ። ሰው ሰው ጸሎት እየጸለየ ከሆነ ምንም አይነት ነገር አሉታዊ ነገሮችን፣ ምክንያቱም ሁለቱ አንድ ላይ አይሄዱም። አንድ ሰው ከጸለየ ምንም አይነት ጭንቀት ሊመጣበት አይችልም። ሲጀመር ከፈጣሪ ጋር ከተገናኘ። ስለዚህ ምን ማድረግ ማለት በየቀኑ ነው መጸለይ፣ አውንታዊ ነገሮችን ማሰብ። እንደዚህ አውንታዊ ማለት መልካም ነገር ማሰብ ማለት ነው። እዚህ መልካም ነገሮችን እያሰቡ መቆየት፣ ስለቤተሰብ፣ ስለሀገር፣ ስለጓደኞች ነው ስለ በዙሪያ ስላሉ ስለ አሰሪዎች፣ ስለ ስራ ባልደረቦች፣ ስለ እያንዳንድ ነገር መልካም ነገሮችን ማሰብ አሪፍ ነገር ነው ማለት ነው። ደስተኛ ሆነ እንድትኖር ያደርገሃል። ሌላው ጥሩ ነገር ማድረግ፣ ጥሩ ነገር አድርግ፣ መልካም ነገሮችን አድርግ። በማንኛውም ሁኔታ ላይ ምናልባት ሰዎች ሊከፉብህ ይችላሉ፣ ግን በዛን ሰዓት አንተ መልካም ነገሮችን ማድረግ፣ መልካም ነገሮችን መናገር፣ መልካም ነገሮችን መስጠት። መስጠት ሀሳብ ሊሆን ይችላል። በእያንዳንዱ ነገሮች ላይ በተቻለ መጠን፣ በተቻለሽ መጠን መልካም ነገሮችን ማድረግ ለሰዎች ማለት ነው። ሌላው። ሁልጊዜ ይቅር ማለት ይቅርታ በጣም ትልቅ ነገር ነው። ምክንያቱም የሰው ልጅ ይቅር ማለት አለበት። ይቅርታ በጣም ወሳኝ ነገር ነው። ስለዚህ ይቅር ማለት ይቅር ባይ ሰው መሆን ራስህን በራሱ ይቅር ማለት አንዳንዴ ሰዎችን እናጠፋለን። ስለዚህ አጠፋን ብለን ራሳችን ሁሌ አለመውቀስ አለ ማጥላላት እያለን ቀድም እንዳልኩት ራስን መቀበል እንዳልኩት ያ እናጥፋ ማለት ሳይሆን እዚህ ጋር ግን ይቅር ማለት ማለት ከጸጸት ምንም ትርፍ ነገር ስለሌለው ምን ማለት ማለት ነው? የራስን ይቅር ማለት፣ ጓደኛን ይቅር ማለት፣ ቤተሰብን ይቅር ማለት። ይቅርታ በጣም ትልቅ ነገር ስለሆነ ሁል ጊዜ ራስን፣ ቤተሰብን፣ ሁሉንም ነገር ይቅር ብሎ ለእግዚአብሔር መተው ማለት ነው ይቅር ማለት። ሌላው ምንድን ነው? ማንንም ሰው አለመጉዳት፣ ለመጉዳት አለመፈለግ፣ አለማሰብ ራሱ አንዳንድ ሰዎች ሆነ ብለው ሰውን የመጉዳት? እንዶም፣ በቃ የሆነ እንትን ያላቸው ነው የሚመስለው፣ የሆነ ዝ በበዳጅ ስለዚህ ሰዎችን አለመጉዳት ምንም አይነት ነገር አሁን የሚጎዳ ነገር ነው ተብሎ ከታሰበ ሰው ብቻ አይደለም እንስሳም ሊሆን ይችላል። በቃ ሁሉም ነገር ምን አለው ማለት ነው የሆነ የራሱ የሆነ ዋጋ አለው። ስለዚህ ያንን ነገር የምንጠቀምበት ነገር ከሆነ ኦኬ፣ ተጠቅመን ያንን ማድረግ ያለብንን ነገር ማድረግ፣ ከዚህ ውጭ ግን ማንም ሰው አለመጉዳት ወሳኝና አስፈላጊ ነገር ነው ማለት ነው። ሰዎችን አለ መጉዳት ራስን አለ መጉዳት ማንነትን መቀበል፣ እንዲሁም ደግሞ አዎንታዊ ነገሮችን ማሰብ፣ እንዲሁም ደግሞ መልካም ነገሮችን ማድረግ፣ ሌላም ደግሞ ይቅር ባይ ሰው ከሆንን እንግዲህ ሁሌም ደስተኛ ሆነን መኖር እንችላለን ማለት ነው። እነዚህን አምስት ነገሮች እንግዲህ፣ ደስተኛ ለመሆን ብዙ ነገሮች ያስፈልጋሉ። እኔ ግን ዛሬ እነዚህ ነው ይላችሁ የመጣሁት ማለት ነው። በቀጣይ ብዙ ነገሮችን ብዙ መልካም ነገሮችን እንለዋወጣለን። ስለዚህ ለዛሬ ይበቃናል። መልካም ጊዜ። ይህን እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዲሁም ማስተካከለው ነገር ካለ ኮሜንት አስቀምጡልኝ። ሁላችሁንም አመሰግናለሁ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ቴንክ ዩ አመሰግናለሁ።